ሰላም እንደምናላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ አፋች ውስጥ በተደጋጋሚ ቁስለት የሚገጥማቸው ሰዎች እነዚህ ቁስለቶች ምን አይነት ምክንያት አላቸው፣ እንደዚህ ውስጥ ደግሞ ምን አይነት የህክምና አማራጮች አሉት፣ በዚህ ዝግጅት ነግራቸዋለሁ። አፍተስ አልሰር ወይም ደግሞ ሪከረንት አፍተስ አልሰር ብለን የምንጠራው የቁስል አይነት ነው። ይሄ የቁስል አይነት በተለይ በተደጋጋሚ በየጊዜው አፋችን ውስጥ በተለይ የተለያዩ ክፍል ላይ የመውጣት እድል ያለው የቁስል አይነት ነው። ብዙ አጋላጭ ምክንያቶች አሉት። እንደዚሁም ደግሞ የተለያዩ ፋክተ ፋክተሮች ወይም ደግሞ አጋላጭ ምክንያቶቹ ቁስሉ የተለያየ መጠን እንዲኖረው ቁጥር እንዲኖረው የሚያደርጉ ናቸው። አፍተስ አልሰር የምንለው በአፋችን ውስጥ በተለያየ ክፍል ላይ በተለይ በጉንጫችን በውስጥ ክፍል በተለይ በጉንጫችን በውስጥ ክፍል እንደዚሁም ደግሞ በምላሳችን እንዲሁም ደግሞ በታችኛው የአፋችን ወለል ላይ የሚወጣ እንዲሁም ደግሞ በከንፈራችን በውስጠኛው ክፍል ላይ የሚወጣ የቁስለት አይነት ነው። እንደዚሁም ደግሞ አልፎ አልፎ የድዳችን እንዲሁም ደግሞ የውስጠኛው የጉንጫችን ክፍል መሃል ላይ የሚከሰት የቁስለት አይነት ነው። አፍተስ አልሰር ብዙ አይነቶች አሉ። በተለይ ሪከረንት አፍተስ አልሰር ብለን የምንጠራቸው ወይም ደግሞ በተደጋጋሚ የሚወጡ የአልሰር ወይም ደግሞ የቁስለት አይነቶች ሶስት ናቸው፣ ወይም ደግሞ ሶስት አይነቶች ናቸው። የመጀመሪያው ማይነር አፍተስ አልሰር ብለን የምንጠራው ነው። ይሄ ወይም ደግሞ እንደዚህ አይነት የቁስለት አይነቶች ቁጥራቸው በአብዛኛው ሁለት እስከ አምስት የሆኑ የተለያየ ቦታ ላይ ሊከሰቱ የሚችሉ የአልሰር ወይም ደግሞ የቁስለት አይነቶች ናቸው። እነዚህ ቁስለቶች አንድ ጊዜ ነው ወይም ደግሞ በተቀራ ተደራራቢ ጊዜን የሚወጡት እንዲሁም የተለያየ የአፋችን ክፍል ላይ ሊኖሩ ይችላሉ። እንደዚሁም ደግሞ መጠናቸው በጣም ትንሽ ነው፣ በአብዛኛው ከአምስት ሚሜ በታች ነው መጠናቸው። ዙሪያቸው ቀላቀላ ያለ በተለይ ክብ ወይም ደግሞ ሞላላ የሆኑ ቁስለቶች ናቸው። እንደዚሁም ደግሞ የቁስሉ የመሃል ክፍል በነጭ ወይም ደግሞ ወደ ግሬ ከለር የሚሄድ ቅብ ወይም ደግሞ ሽፋን አለው። እነዚህ ቁስለቶች በጣም ነው የሚያሙት። በተለይ ሰዎች ቅመም ያለው ምግብ፣ ጨው የበዛው ምግብ እንደዚሁም ደግሞ የሚያቃጥል ምግብ መብላት አይችሉም። እንደዚሁም አንዳንድ ጊዜ ለመናገር ሁሉ ያስቸግራል። በተለይ ምላስ ላይ የሚወጣ ከሆነ አፍተስ አልሰር ሰዎች ለመናገር ወይም ደግሞ እንዳያወሩ ሊከለክላቸው ይችላል። እነዚህ ማይነር አፍተስ አልሰር ብለን የምንጠራቸው በአብዛኛው ሲድኑ ወይም ደግሞ ሙሉ ለሙሉ ሰዎች ከዛ ህመም ሲያገግሙ ጠባሳ ሳይጥሉ የሚድኑ የቁስለት አይነቶች ናቸው። እነዚህ የቁስለት አይነቶች ብዙ ጊዜ በአብዛኛው በሁለት ሳምንት ውስጥ ሙሉ ለሙሉ ከዛ ቦታ ላይ ይጠፋሉ ወይም ደግሞ ይድናሉ። ሌሎቹ የአፍተስ አልሰር አይነቶች ሜጀር አፍተስ አልሰር ምንላቸው ናቸው። እነዚህ በአብዛኛው 10% የሚሆኑት የአፍ ውስጥ የሚከሰቱ ቁስለቶች ምናልባት የሜጀር አፍተስ አልሰር ሊሆኑ ይችላሉ። መጠናቸው በጣም ትልልቅ ነው። አንድ ሴንቲሜትርና ከዛ በላይ ሊሆን ይችላል የቁስሎቹ ትልቅነት ማለት ነው። እንደዚሁም ደግሞ ብዛታቸው በጣም ትንሽ ነው። ሁለት ወይም ደግሞ ሶስት ቦታ ብቻ ሊወጡ ይችላሉ። ቁጥራቸው በጣም ትንሽ ነው ማለት ነው። በተለይ እነዚህ ቁስለቶች ሜጀር አፕተስ አልሰር ምንላቸው በጣም ለረጅም ጊዜ አፉ ውስጥ ከወጡ በኋላ ይቆያሉ። ምናልባትም እስከ አንድ ወር ድረስ ቁስለት ፈጥረው እዛ ቦታ ላይ ሊቆዩ ይችላሉ። እነዚህ በተለይ ሜጀር አፕተስ አልሰር ምንላቸው አጋላጭ ምክንያት አላቸው። በተለይ ኤች አይ ቪ በደማቸው ውስጥ ያለ ሰዎች እንደዚሁም ደግሞ ሌሎች የምግብ እጥረት በተለይ እንደ አይረን ፎሌት እንዲሁም ደግሞ ቪታሚን ቢ12 አይነት እጥረት ያላቸው ሰዎች ሊያሳዩ የሚችሉት አይነት የአልሰር ወይም ደግሞ የቁስለት አይነቶች ናቸው። እነዚህ የቁስለት አይነቶች በተለይ ሁል ጊዜም ሲድኑ ጠባሳ ጥለው ወይም ደግሞ ታው ሲድን ወይም ደግሞ ቁስሉ የወጣበት ቦታ ሲድን ጠባሳ ይኖረዋል። እነዚህ አፍተስ አልሰር ምንላቸው የቁስለት አይነቶች የትኛውም የአፍ ክፍል ላይ ሊወጡ ይችላሉ። ቅድም የጠራዋቸው የጉንጭ ውስጥ ክፍል፣ የከንፈሬ ውስጥ ክፍል፣ ምላስ ላይ እንደዚሁም የላኛው የምላስ ክፍል እንዲሁም ደግሞ የታችኛው ክፍል ላይ ሁሉም የአፋችን ክፍል ላይ ሜጀር አፍተስ አልሰሮች ሊወጡ የሚችሉ ናቸው። እንደዚሁም ደግሞ ሄርፐቲፎርም ብለን የምንጠራቸው በጣም ደቃቅ የሆኑ ላንቃ ላይ እንደዚሁም ደግሞ ጉንጭ ላይ እንደዚሁም ደግሞ የከንፈር የውስጠኛ ክፍል ላይ ሊወጡ የሚችሉ አልሰሮች አሉ። እነዚህ በአብዛኛው ምች የሚመስል ወይም ደግሞ የምች ቁስለት አይነት ስሜት ያላቸው የቁስለት አይነቶች ናቸው። ብዙ ቦታ ይሸፍናሉ። ብዙ ጊዜ በአንድ ሳምንት ውስጥ ሙሉ ለሙሉ ይድናሉ። እንደዚሁም ደግሞ ጠባሳ ጥለው አይደለም ይድኑ። ሲድኑ ምንም አይነት ጠባሳ እዛ ቦታ ላይ አይኖርም። ስለ አፍተስ አልሰር አይነቶች እንደዚህ ካልን ምን አይነት ምክንያቶች አፍተስ አልሰር ሊያስከትሉ ይችላሉ የሚለው በጣም እጅግ ወሳኝ ነው። ምክንያቱም አፍተስ አልሰር ያስከተለው ነገር ካልታከመ በስተቀር ወይም ደግሞ መታከም ካልቻለ አፍተስ አልሰር በተደጋጋሚ ወይም ደግሞ ይሄ ቁስለት በተደጋጋሚ አፍ ውስጥ ሊከሰት ይችላል። አፍተስ አልሰር በጣም ብዙ አጋላጭ ምክንያቶች አሉት። ቅድም እንዳልኳችሁ የኒትሪሽናል ዲፊሽንሲ ወይም ደግሞ በጣም ወሳኝ የምንላቸው የምግብ ግብአቶች አሉ እንደ አይረን፣ እንደ ፎሌት እንዲሁም ደግሞ እንደ ቪታሚን ቢ12 የመሳሰሉ ንጥረ ነገሮች ከደማችን ውስጥ በጣም ዝቅ ሲል ወይም ደግሞ መጠናቸው ሲቀንስ አፍተስ አልሰር ሊከሰት ይችላል። እንደዚሁም ደግሞ ሌሎች ዲዞች ወይም ደግሞ ሌሎች ህመሞች የአፍተስ አልሰር ምልክት ተደርገው ይወሰዳሉ። ለምሳሌ ኤች አይ ቪ ያላቸው ሰዎች ወይም ደግሞ በደማቸው ውስጥ ኤች አይቪ ያለባቸው ሰዎች አፍተስ አልሰር ወይም በተለይ ሜጀር አፍተስ አልሰር የምንላቸው ቁስለቶች አፋቸው ውስጥ ሊከሰት ይችላል። ወይም ደግሞ በዛ ቁስለት ኤች አይቪ እንዳለባቸው ተመርምረው ሊገኝባቸው ይችላል። ሌላው ደግሞ እንደ አንጀት ላይ ያሉ ችግሮች ወይም ደግሞ ኢንፍላማተሪ ባውል ዲዚዝ ምንላቸው አይነቶች ከአፍተስ አልሰር ጋር ግንኙነት አላቸው። በተለይ እንደ ክሮንስ ዲዚዝ እንዲሁም ደግሞ አልሰሬቲቭ ኮላይተስ ብለን ምንጠራቸው የአንጀት ችግሮች ያለባቸው ሰው እነዚህ የአልሰር አይነቶች አፋቸው ውስጥ ሊከሰት ይችላል። ሌላው ደግሞ ባቼትስ ዲዚዝ ምንለው የህመም አይነት ነው። ይሄ በተለይ ብልት ላይ እንደዚሁ አብሮ አልሰር ወይም ደግሞ ቁስለት ሊወጣ ይችላል፣ ማለትም አፍ ውስጥ ካሉት ተጨማሪ አልሰር ፕሮፌሰሮች ወይም ደግሞ ጠባሳዎች ወይም ደግሞ በተጨማሪም አፍ ውስጥ ከሚወጣው አልሰር ወይም ቁስለት ብልት ላይ እንደዚሁም ደግሞ ቆዳ ላይ ሊከሰት የሚችል ሌላ ቁስለት ያላቸው ሰዎች በባጀት ዲስስ ብለን የምንጠራው የሕመም አይነት እንዳላቸው ጠቋሚ ሊሆን ይችላል። እንደዚሁም ደግሞ የሆርሞናል ኢምባላንስ ያላቸው ሰዎች በተለይ ሴቶች ወር አበባ ላይ ሲሆኑ ወይም ደግሞ እዛ አካባቢ፣ እንደዚሁም ደግሞ ሜኔፖዝ ብለን የምንጠራው ወይም ደግሞ ሊያርጡ ባሉበት ጊዜ ይሄ በተለይ የሆርሞን ኢምባላንስ እንዳለ የሚያሳይ ነው ሴቶች ላይ ሁኔታዎችም ላይ አፍተስ አልሰር ወይም ደግሞ የአፉ ቁስለት ሰዎች ሊገጥማቸው ይችላል። እነዚህ አጋላጭ ምክንያቶች ከታወቁ ሰዎች እንዴት መታከም አፍተስ አልሰር ካላቸው ይችላሉ የሚለውን ደግሞ ማየት ይኖርብናል። ሰዎች አፍተስ አልሰር ሲኖራቸው ወይም ደግሞ አፋቸው ውስጥ እንደዚህ አይነት ቁስለቶች ሲኖሩ ወደ ሕክምና የሚመጡባቸው ምክንያቶች ብዙ አይደሉም። በተለይ ብዙ ሰው አፍ ውስጥ የሚከሰት ቁስል ይድናል ብሎ ነው የሚያስበው። ነገር ግን በተለይ ከፍተኛ የሆነ የህመም ደረጃ ካላቸው እንደዚሁም ደግሞ አላስበላ አላስጠጣ ካላቸው ወደ ሕክምና ቦታ ይመጣሉ። ያ ማለት የህመም ደረጃቸው ማለት ነው። ስለዚህ ሕክምናውም የሚያተኩረው አንደኛ የህመም ደረጃውን መቀነስ፣ ሁለተኛ ደግሞ ችግሩ በተደጋጋሚ እንዳይከሰት ወይም ደግሞ የተራራቀ ጊዜ እንዲሆን ማድረግ ማስቻል ነው። ስለዚህ እነዚህ ችግሮች ወይም ደግሞ የህመም አይነቶች የሚታከሙባቸው የህክምና አማራጮች አሉ። እነዚህ ችግሮች ግን ወይም ደግሞ የአፍተስ አልሰር አይነት ማዳን ወይም ደግሞ ሙሉ ለሙሉ ማከም ባይቻልም ነገር ግን አንደኛ የህመም ደረጃው እንዲቀንስ ቁስሉ እስኪድን ማለት ነው። እንደዚሁም ደግሞ የሚመጣበት ጊዜ በጣም እንዲረዝም ለምሳሌ ማይነር አፍተስ አልሰር ብለን ምንጠራ ወይም ደግሞ ቅድም እንዳልኳችሁ መጠኑ ከአምስት ሚሊ ሜትር በታች የሆነ እንደዚሁም ደግሞ አፍ ውስጥ አራት አምስት ስድስት ሆነው የሚወጡ የአልሰር አይነቶች በአብዛኛው ወይም ደግሞ ሰማንያ ከመቶ የሚሆነው አልሰር ወይም ደግሞ ቁስለት አፍ ውስጥ የሚከሰተው እንደዚህ አይነት ሰዎች ናቸው። እነዚህ ሰዎች በተለይ በየጊዜ ወይም ደግሞ በአንድ ወር እስከ አራት ወር ባለ ጊዜ ውስጥ ችግሩ እየተመላለሰ ይመጣል። ስለዚህ ችግሩ የሚመላለስበትን ጊዜ በጣም ማስረዘም ማስቻል አንዱ የህክምናው መንገድ ነው ማለት ነው። ስለዚህ አንድ ሰው የአብተስ አልሰር ወይም ደግሞ በአፉ ውስጥ የሚከሰት ቁስለት ሲኖረው ወደ ህክምና የሚመጣ ከሆነ የምናደርጋቸው ወይም ደግሞ የምናከምባቸው መንገዶች አሉ። በተለይ የሚቀቡ መድኃኒቶችን በመስጠት እንደዚሁም ደግሞ ቁስለቱን ወይም ደግሞ ቁስሉን የተለያዩ የህክምና አማራጮችን በመጠቀም መርፌ ወይም ደግሞ መድኃኒቶች በመጠቀም ቁስሉን መርፌዎችን መውጋት፣ እንደዚሁም ደግሞ የሚዋጡ መድኃኒቶችን በተለይ ሜጀር አፕተስ አልሰር ብለን የምንጠራቸው ከሌሎች ህመሞች ጋር አብሮ የሚከሰቱ የአልሰር ወይም ደግሞ የቁስለት አይነቶች ሲሆኑ እነዚህ በተለይ በደንብ ወይም ደግሞ የሚዋጥ መድኃኒት ለረጅም ጊዜ ይፈልጋሉ። እነዚህ ህክምናዎች እንደ አማራጭነት ይቀርባሉ። እንደዚሁም በተለይ ሰከንዳሪ ኢንፌክሽን ብለን የምንጠራው ያ ማለት አፍተስ አልሰር ኢንፌክሽን አይደለም። ከበሽታ የመከላከል አቅም ጋር በተያዘ በተለይ ቲ ሴል ሚዲትድ ኢንፍላማቶሪ ሪስፖንስ ነው የሚባለው። ይሄ የበሽታ የመከላከል አቅም ላይ የሚሰሩ ሴሎች ትክክለኛ ያልሆነ ወይም ደግሞ በትክክሉ መስራት ሲያክታቸው የሚያደርሱት ቁስለት ደግሞ የሚያመጡት ቁስለት አድርጋችሁ መረዳት ትችላላችሁ። እነዚህ በተለይ ኢምዩኒቲን የሚያወርድ ወይም ደግሞ ኢሚኖ ሳፕረሳንት ብለን የምንጠራቸው መድኃኒቶችም ለተወሰነ ጊዜ እነዚህ ሰዎች ላይ መሞከር እንደ ሕክምና አማራጭነት ይወሰዳል። እንዲሁም ደግሞ እነዚህ ቁስለቶች ከኢንፍላሜሽን ጋር ወይም ደግሞ ከኢንፌክሽን ጋር ግንኙነት ሊኖራቸው ይችላል። ያ ማለት ምን ማለት ነው? አንድ ሰው አፍተስ አልሰር ካለ ወይም ደግሞ በአፉ ውስጥ ለረጅም ጊዜ የሚቆይ ቁስለት ካለ ያ ቁስለት በጊዜ ሂደት ኢንፌክሽን ሊያገኘው ወይም ደግሞ ባክቴሪያ ሊያገኘው ይችላል። ስለዚህ ሰከንዳሪ ኢንፌክሽን ብለን ምንጠራ ወይም ደግሞ የባክቴሪያ ኢንፌክሽን እንዳያገኘው በተለይ ማውዞዎች ወይም ደግሞ የአፍ ውስጥ መግመጥ መ መቀመጫ መድኃኒቶችን በተለይ እነዚህ የባክቴሪያን ቁጥር የሚቀንሱ እንደዚሁም ደግሞ ቁስሉ በባክቴሪያ እንዳያዝ ኢንፌክሽን እንዳይዘው የሚያደርጉ መድኃኒቶችንም እንደዚሁ እንደ አማራጭነት መጠቀም ይቻላል። ህመሙ ለረጅም ጊዜ እንዳይመጣ ወይም ደግሞ እንዳይመላልስ አንደርላይን ኮዞችን ወይም ደግሞ ከስር ያሉ ችግሮችን በተለይ አጋላጭ ምክንያት ብለን ቅድም የጠራ ናቸው ለምሳሌ እንደ ክሮንስ ዲዚዝ፣ እንደ አልሰሬቲቭ ኮላይተስ፣ እነሱን በቁጥጥር ስር ማዋል እንደዚሁም ደግሞ አስፈላጊ የሆኑ የምግብ ግብዓት እጥረቶችን ለምሳሌ ቅድም ፎሊክ አሲድ እንዲሁም ደግሞ አይረን እንዲሁም ቪታሚን ቢ12 ብለን የጠራናቸውን የምግብ እጥረት ወይም ደግሞ አስፈላጊ ግብዓቶች እጥረት እንዳይከሰት ወይም ደግሞ እነሱን ማስተካከል ያስፈልጋል። አይረን እንዲወስዱ ማስቻል፣ እንደዚሁም ደግሞ ፎሌት መስጠት፣ እንደዚሁም ደግሞ ቪታሚን ቢ12 በተለያየ መልኩ ታካሚዎች እንዲያገኙ ማድረግ እንዲሁም ደግሞ መልቲ ቪታሚኖችን እንዲወስዱና የቪታሚን ቢ 12 ሌቨላቸው እንዲስተካከል ማድረግ እንደሱ በማድረግ ህክምናውን ወይም ደግሞ ህመሙን ማስታገስ እንደዚሁም ደግሞ ለረጅም ጊዜ ህመሙ እንዳይ ከሰት ማድረግ ይቻላል።